በሩን ከፍተን የመኝታ ቤቱን የማስተር ቤድሩሙ መስኮት ከፍተን የምናገኘው ባልኮን ያላቸው የጠዋት ፀሐይ እና የኮሪደር ልማቶችን የምናገኘው ማለት ነው። ይሄ ባለሶስት መኝታው ትርፍ ተጨማሪ የሜርስሩም ወይም የሰራተኛ ክፍል አላቸው ማለት ነው። ሰላም እንዴት ናችሁ? ዘሚካኤል እባላለሁ የሪል ስቴት የሽያጭ አማካሪ ነኝ። ዛሬ የምንመለከተው የዲኤምሲ ሪልስቴት ያስገነባቸው እየሰጠ የሚገኛቸውን ቤቶች ሳምፕል ሀውስ ነው። አሁን የሚገኘው ሳሎኑ ላይ ነው የሚገኘው። የዲኤምሲ ሪልስቴት በአርባ ስድሳ ባንክ ብድር እንዲሁም በስምንት ፐርሰንት ቅድመ ክፍያ ቤቶችን እየሸጠ ነው የሚገኘው። መሀል ለቡ መብራት መስቀለኛው ጋር የሳምፕል ሐውሱን እንመለከተዋለን። ይሄ አሁን የሚገኝበት የባለሶስት መኝታው ነው። ባለሶስት መኝታ መቶ ሰላሳ ዘጠኝ ካሬና መቶ አምሳ ካሬዎች አሉ። ትርፍ ተጨማሪ የሰራተኛ ክፍል አላቸው እንዲሁም ደግሞ ባልኮኒ ወይም በረንዳ አለው። ስለዚህ ይሄን ሳምፕል ሐውስ ነው የምንመለከተው ማለት ነው። እንደምታዩት ይህ ሳሎኑ በጣም ሰፊ የሆነ ሳሎን ያለው ወደ ላይም ከፍታው በጣም ከፍ ያለ ነው። ወደ መኝታ ቤቶቹ ደግሞ እንሄዳለን ማለት ነው። ሳሎኑ በጣም ሰፊ ነው። እዚህ የምናገኘው ኪሽን ነው። ባለሶስት መኝታው ኪችኑ ይሄን ይመስላል ማለት ነው። ይህ ሳምፕል ሐውስ ነው የዲኤምሲ ሪልስቴት ማለት ነው። በዚህ በኩል ደግሞ ስንመጣ የሰራተኛ ክፍል ወይም የአጋዥ ክፍል ከመታጠቢያ ክፍል ጋር ተጨማሪ አንድ ክፍል አለው ማለት ነው። አንድ ሰው ዲኤምሲ ሪልስቴት ላይ ባለሶስት መኝታ ሲገዛ ተጨማሪ አንድ የሰራተኛ ክፍል አለው ማለት ነው። ይሄ ደግሞ የምንገኘው ከፊት ለፊት ቤቱን እንደገባን ጀስት የሰርቪስ ኳርተር የሚባል ስፔስ አለው ማለት ነው። ስለዚህ ፊት ለፊት ደግሞ ላውንደሪ ሮም አለ። ይሄ ላውንደሪው ነው የባለ ሶስት መኝታው ማለት ነው። እቺኛው አንደኛው ክፍል ላት በዚህ በኩል ደግሞ ስንመጣ ይሄ ሁለተኛው ክፍል ነው። በጣም ሰፊ ሰፊ ናቸው ክፍሎቹ። አልጋን የሚችል ተጨማሪ ልጆች የሚሆኑበት ቦታ ስፔስ አለ። ልጆች ለማንበብ የሚጠቀሙበት ማለት ነው። ሶስተኛው የማስተር ቤድሩሙ ይህን ይመስላል። በጣም ሰፊ ነው። ከፊት ለፊቱ ስንመጣ የምናገኘው የጠዋት ብርሃን እና የከተማውን የግሪን ኤሪያ ተሰራ ያለው መንገድ ላይ አዲስ አበባ ውስጥ የኮሊደር ልማት የተሰራ ነው የሚገኘው። እኛ ከኮሊደር ስራዎቹ ፊት ለፊት ነው የኛ ቤቶች የሚገኙት። ስለዚህ ዲኤምሲ ሪልስቴት ላይ ቤት የገዛ ሰው የጠዋት ፀሐይ በደንብ ያገኛል። ፊት ለፊቱ ላይ ደግሞ ሰዎች ወከም ያደረጉበት የፓርክ ነው የሚያሉት ማለት ነው። ስለዚህ ይህ ተመራጭ የሆነ መኝታ ክፍላቸው ማስተር ቤት ሆ ማለት ነው። ራሱን የቻለ መታጠቢያ ክፍል አለ። ማስተር ቤት ሆ መታጠቢያ ክፍል አለው ማለት ነው። በጣም ሰፊ ነው። ብርሃን በደንብ ነው ቤቶቹ የሚያገኙት። በሩን ከፍተን የመኝታ ቤቱን የማስተር ቤት ሆ መስኮት ከፍተን የምናገኘው ባልኮኒ ያላቸው የጠዋት ፀሐይና የኮሪደር ልማቶችን የምናገኘው ማለት ነው። ይሄ ባለ ሶስት መኝታው ትርፍ ተጨማሪ የሜል ስሩም ወይም የሰራተኛ ክፍል አላቸው ማለት ነው። ሌላኛው እዚህ ጋ ደግሞ የኮመን መታጠቢያ ክፍል አለ። እዚህ ጋ የጋራ መታጠቢያ የልጅ የሁለቱ መኝታ ቤቶቹ የጋራ መታጠቢያ ክፍል አላቸው ማለት ነው። ስለዚህ ሁለቱ መኝታ ቤቶቹ የጠዋ ፀሐይና የኮሌር ልማቱን ብርሃን ነው የሚያገኙት። የጠዋ ፀሐይ እና የኮሊደር ልማቶችን የሚያገኙ ቪዎች ናቸው እነዚህም ቤቶች በስምንት ፐርሰንት ቅድመ ክፍያ ማለትም ከስድስት መቶ ሺ ብር ቅድመ ክፍያ ጀምሮ በአርባ ስልሳ የባንክ ብድር ካምፓኒ አመቻችቶ አርባ ፐርሰንቱን በሶስት ዓመት ትከፍላላችሁ። ስልሳ ፐርሰንቱን ደግሞ በአስራ አምስት ዓመት እየኖራችሁበት እያከራያችሁበት መክፈል ትችላላችሁ። ሳይቱ የሚገኘው ከቻዲ ኢምባሲ አጠገብ፣ ሲዲሲ አፍሪካ እና ቻዲ ኢምባሲ አጠገብ ላይ ነው የሚገኘው። እነዚህ ቤቶች መግዛት ሳይቱን መታችሁ ማየት ትችላላችሁ። እኔ የዲኤምሲ ሪልስቴት የሽያጭ አማካሪ ነኝ። ለበለጠ መረጃ ታች ባለው ቁጥር ደውላችሁ ቢሮ መታችሁ መረጃ መቀበል ትችላላችሁ። በቀጣይ በሌላ የቤት መረጃ እስከምንገናኝ ቸር እንሰንብት። መልካም ጊዜ